አይ ምየ ኢትዮጵያ ይሁን እስቲ ቆይ ልብ ብላችሁ አዳምጡኝ። እንደው ይህንን ለሰዎች ሰዎች ሁሉ ማጋሩ ልዩነት ለመናገር ማለት ነው። ከፍተኛ ችግር ውስጥ ነው ያለ ነው። ይሄ የረሃቡን አደጋ፣ የጦርነቱን አደጋ፣ የኢኮኖሚ መሽቆልቆል አደጋ፣ ተማሪዎች ወደ ትምህርት አለመሄዱ አደጋ፣ ይሄ ተላላፊ በሽታዎች በሀገሪቱ መስፋት የጤና ተቋማት በአግባቡ አለመስራት፣ ከአንዱ ከተማ ወደ አንዱ ከተማ ያለመሄድ፣ ብዙ መሰረታዊ ችግሮች አሉብን። ብዙ መሰረታዊ ችግሮች በፍጹም በፍጹም። አንድ ሀቅ ዋጥ አድርገናት እንደው በውሃም ማወራርድን ቢሆን እዚህ ጉሮሯችን አንቆብን በውስጥ መውሰድ እንዳለብን ከፍተኛ የሆነ ንቃተ ሕሊና ችግር አለብን እንደ ኢትዮጵያ እንደ ኢትዮጵያ እኔ አውቃለው ምናምን ሉት ሁለተኛ፣ ከፍተኛ የሆነ አድርባይነት፣ አስመሳይነት፣ የነገን አለማሰብ፣ አርቆ አለማየት መሰረታዊ የሆኑ ችግሮች አሉብን። ቆንጠጥ፣ ሰብሰብ፣ ሰከን ብሎ ምንድን ነው እየሆነ ያለው? ትውልዱ ነገ ምንድን ነው የሚሆነው? ወዴትስ እየሄድን ያለ ነው? እህቶቻችንስ ምን እየሆኑ ነው? ወንድሞቻችንስ፣ ልጁ ምን እየሆኑ ነው? የሃይማኖት አባት ልጆቻችን ምን እየሆኑ ነው? የመንግስት ኃላፊነት የወሰዱ መንግስት አለ ከተባለ መቼም የበሰበሰ ስርዓት ነው። እንደ መንግስት ግን፣ እንደ መንግስት በመንግስት ውስጥ ሰዎች ይጠፋሉ እያላስብም ምን እየሆነ ነው ብለው ማየት የሚችሉበትን አጋዳን አጋጣሚ ካልፈጠሩና ካላዩ አይዶን ነው። እኔ ወዴት እየሄድ እንዳለ ግራ ይገባኛል። እኔ በሰለጠነ ዓለም ውስጥ ነው ያለውት። በጣም በርከት ያሉ የተለያዩ ዓለም ዜጎች አሉ። በህግና በስርዓት በሲስተም ነው የምትመራው። አንዲት ውልፍጥላለው ካልክ ዋጋህን ታገኛለህ። ስርዓት ይንዘ ነው የምትኖረው። ሀገራችን እንደ ሀገር ስርዓት የላትም። የአንዱ ብሔር አንዱን ብሔር አጠፋለሁ ብሎ ይነሳል። ጥቂት ወረበሎና ጥቂት ጉልበተኞች ያቺን ሀገር ለማጥፋት ያቺን ሀገር ለማተራመስ፣ በዛች ሀገር ውስጥ ችግር ለመፍጠር ሲሯሯጡ እየተመለከትን እያየን ነው። ይህ ሁሉ በሆነበት ሰዓት ምድር ላይ የሚረገጠው ምድር ላይ ያለው ህዝብ የማይመለከተው፣ በልቶ የማያድረው፣ የማያቀው፣ እማያየው የቲክቶክ አዋርድ ወይም ሶሻል ሚዲያ ላይ እልልታ፣ ሆይሆይታ፣ ሆይታ፣ ጫጫታ ምን ሊፈጥርና ትውልድን ወዴት ሊወስድ እንደሚችል ግንዛቤ ውስጥ ያልከተተ ለጊዜያዊ ጥቅም ፖለቲካውን አቅጣጫ ያስቀይርልናል ብለው የሚያስቡ በሀገሪቱ የስልጣን ማማ ላይ የተቀመጡ ሀገሪቷን የሚጠሉ ጥቂት ብቻ ሳይሆኑ በርከት ያሉ ወንበዴዎች የተሰበሰቡበት ስርዓት ወዴት እየወሰደን ነው ብለን ማየት ካልቻለን አደጋ ውስጥ ነን። ከዱባይ የጀመረው የቲክቶክ አዋርድ በተለያየ ውዝግብ ቀጥሎ አጀንዳ በመስጠት አሁን ኢትዮጵያ ውስጥ ገብቶ ብዙ ንጽሐንና ብዙ ወገኖቻችንን ወደ አሉን አቅጣጫ ለመውሰድ ነው። ኑሯችንን ከሶሻል ሚዲያ ላይ ኢንተርቴንመንት አያስፈልግም የሚል ድንቁርና ያለብኝም፣ በተለይ ወጣቶች በእንግሊዝ ፕሪምሊግ እንድትናውዙ ሀገራችሁን እንድጥሉ ይሄ ማንነታችሁን እንድጥሉ እኛ የአሸናፊ የጥቁር የበላይ የጥቁር የበላይ ነን። ምክንያቱም ኢትዮጵያ ነጭን ማሸነፍ እንደሚቻል አባቶቻችን ያሳዩን፣ የአባቶቻችን ልጅ ነን ብለን እንዳንኮራ በስልጣን ላይ የተቀመጡት ስልጣኑን የያዙት አካላቶች ያንን ያደረጉትን ጀግንነትን የሰሩትን በዓለም አደባባይ የሚመሰግኑትን የሚቃወሙ የተሰሩትን ሐውልት የሚያፈርሱ በትርክትና በተረቱ የሚያፈርሱ በርከት ያሉ የሆነ የፈላ ትውልድ አለ። የፈላ ስል የሰው ልጅ እንደ ሰው ልጅ ማሰብ ካልቻለ እንደ ከብት የሚያስብ ከሆነ ወይም ከብትም ራሱ አስተሳሰቡ ትንሽ ይሻላል። ምክንያቱም የሚበላውን ካልሆነ አንበሳ አንበሳን ገሉ አንበሳን አይበላም፣ ላምም ላምን አይበላም። የሚበላውን ጠላቱን ለይቶ ያውቃል። የሰው ልጅ በጠላትነት የፈረጀ ከራሱ ወገን የሆነውን ሁለት እግር ያለው ሁለት እጅ ያለውን አንገቱን የሚቆርጥ በስርዓት ውስጥ የተቀመጠ እጅ የሚቆርጥ ለፖለቲካ ጥቅም ሲባል ያቺን ሀገር ሊያዘቅጡ የሚችሉ ስራዎች የሚሰራበት ኢትዮጵያ ሀገራችን ሆናለች። እኔም ማዝነው ማስተዋል የጎደላችሁ ማስተዋልን ያጣችሁ ምን ያህል ዓመትና ምን ያህል ጊዜ እንደምንኖሩ አላቅም። ዕለታዊ ማጨብጨብና ዕለታዊ ከፍ ዝቅ ማለት ማሸርገድ፣ ማሸብሸብ፣ በሃይማኖት አባት ውስጥ ሆነው ጸብን መጫር በሃይማኖት ውስጥ ሆነው ሙስሊም ነኝ የሙስሊም እንትን መደረግ አለበት ይሄ መብታችን፣ ባንዲራ መቀየር አለበት የአማራ ክልልን ከጥቅም ውጭ ለማውጣት ከፍተኛ የሆነ ሴራ እየተሰራ ነው። በፋኖች ውስጥም ከፋኖች ውጭም በተለያየ ቦታ መሰረታዊ ነገር እኔ ለአማራ ሕዝብና አማራ ታጋዮች ነው ለምትሉ ሰቅጠጥ ቆንጠጥ ብላችሁ የሚሆነውና የሚደረገውን ማየት ሕሊናችሁ እንዲስትና እንዴ ይሄም አለን እንዴ እንድትሉ ነው። አዋርድ ለተዋረደ ሀገር ምንም ጥቅሙ የለውም። ለአማራ ምኑም ነው ይሄ ሶሻል ሚዲያ ላይ አሸሼ ገዳሜ ማለት ለአማራ ምኑም ነው። ሰው መስራትና ማድረግ ያለብን እንዳንሰራ የተለያዩ አቅጣጫዎች ሲሰጡን የህዝቡን መከራ ወደ ጎን አድርገን ወደፊት እንድንጓዝ፣ ግማሹ ተስፋ ቆርጦ እንዲመለስ ከፍተኛ የሆነ አጀንዳና ከፍተኛ የሆነ ሴራ እየተሰራብን ስለሆነ ነቅተን ትግላችንን እንጠብቅ። መሰረቱን እንዳይልቅ መሰረታችንን እንዳንለቅ፣ የአባቶቻችንን መሰረት ኢትዮጵያዊነታችን እንዳለቅ፣ የአባቶቻችን መሰረት ጀግንነታችን እንዳለቅ፣ የአባቶቻችንን መሰረት በአስተሳሰብ ቅኝ እንዳንገዛ። ትውልዱን ማዳን ካለብን እና ማንቃት ካለብን በአደባባይ ይዘን እንደዚህ መናገር መቻል አለብን። የሴቶች ብልት አጀንዳ ነበረ። የባልና ሚስት አጀንዳ ነበረ። የሃይማኖት አጀንዳ ነበረ። የገንዘብ ብዝበዝ አጀንዳ ነበረ። የብዙ ነገር አጀንዳዎች መጥተዋል። አሁን ደግሞ የቲክቶክ የተዋረደ ትውልድ አዋርድ ብለው መጥተውልሃል። ንቃ፣ ራስን ጠብቅ፣ ሀገርን አድን፣ መኖር ትችላለህ። ካልሆነ ግን ተዋርደ ትኖራለህ። ቴንክዩ ኢትዮጵያ።